እንግዲህ መንግስት አሁን በያዘው የቤት ልማት ላይ ትኩረት አድርጎ ከሰራ፣ መንግስትም ትልቅ በጀት እየመደበ የቤት ልማቱ እየተሰራ ነው። ስለዚህ ሀምሳ ሺህ ቤት ነው የታቀደው በዚህ አመት ወደ ስራ ለማስገባት። እነዚህ ቤቶች ሲጠናቀቁ ለዜጎች ነው። በአንድም በሌላም እንግዲህ ምንም ቁጠባ ማድረግ ያልቻለና ምንም ገቢ ገቢው በጣም ዝቅተኛ የሆነ ካልሆነ በቀር ቆጥቦ ቤት ለማግኘት የሚፈልግ ዜጋ እድሉ እየሰፋ ነው የሚሄደው እንጂ ወደ ኋላ አይመለስም። ወደ ኋላ ስለማይመለስ ቁጠባቸውን አጠናክሮ ቢቀጥሉ አሁን በቀጣይ ዋጋውን የሚቀንሱ ቴክኖሎጂዎችን በሰፊው ከኮንቬንሽናል አሁን ከምንከተለው ኮንቬንሽናል አሰራር ራሱ ተወጥቶ ዋጋን በሚቀንስ መልኩ ቴክኖሎጂዎች እየተጠኑ ነው። ከውጭም ወደ ሀገር ውስጥ እንዲገቡ እየተበረታታ ነው ማለት ነው። በግልና መንግስት አጋርነት እና ዋጋ የሚቀንሱ አማራጮችም በደንብ አንዱ የምሰራበት ኤሪያ ስለሆነ፣ ቁጠባ ካለ የቤት አክሰሱ በሰፊው እየጨመረ ስለሚሄድ ቁጠባቸውን አጠናክሮ እንዲቀጥሉ እንመክራለን ማለት ነው። ያው ከሞዳሊቲዎቻችን አንደኛው በህብረት ስራ የሚሰሩ ወይም ደግሞ ማህበር ተደራጅተው ቤት ልማት የሚያለሙበት ነው። አንደኛው ሞዳሊቲ ከዚህ ውስጥ ደግሞ የመንግስት ሰራተኛውን በልዩ ትኩረት ወይም በልዩ እገዛ ፎከስ ወደ ግንባታ እንዲገባ ለማስቻል ባለፈው በጀት ዓመት ላይ በተለይ ከመምህራን ጋር ተያይዞ በርካታ ቤት ግንባታ ስራዎችን ለመስራት ከኢትዮጵያ ንግድ ባንክ ጋር ትልቅ ስምምነት አድርገን በሰባ አምስት ሀያ አምስት የብድር እና ቁጠባ ሞዳሊቲ ማለት ነው ወደ ተግባር። ስለዚህ የመምህራን አንደኛው የሚነሳው ከመንግስት ሰራተኛ ውስጥ ያለ ነው ማለት ነው። ከዛ ባለፈ ግን ተቋማት ከተማው ላይ ያሉ ተቋማት በስራቸው ያሉ ሰራተኞቻቸውን የፌዴራል መንግስት ሰራተኞች ያሉበትን የያዘ ማህበራት እየተደራጁ ጥያቄ የሚያቀርቡበት የሚደራጁበት ከዛ ወደ ግንባታ የሚገቡበት ነው። የመሬት አቅርቦቱ ላይ በስፋት እየተሰራ ከባንክ ጋር ያለውን የገንዘብ አቅርቦቱን ለማመቻቸት በርካታ መደላድል ተፈጥሮ ነው ወደ ተግባር እየተገባ ያለው ለዛም ነው ቅድሚያ ፕራዮሪቲ እየተሰጠ መገባት ስለሚያስፈልገው መምህራን ላይ ገብተናል። ከዛ ውጪ ደግሞ የተደራጁ እየመጡ በዚህ በጀት አመት በእቅድ የያዝ ናቸው። መንግስት ሰራተኛው ወደ ግንባታ የሚገባበት የማህበር ቤት ግንባታን የያዝ ነው። ስለዚህ ልክ ከመንግስትና ግል አጋርነት ያነሳ ነው። ቁጥር ቀጥሎ በጣም በስፋት ይገባበታል ብለን የምናስበው የማህበር ቤት ነው። አይደለም ቆጣቢውን እየቆጠበ ያለውን ህብረተሰብ አይደለም ምንም ገንዘብ የሌለውን ቤት ይኖረኛል ብለው ማያስበውን የእለት ጉርሱ ላይ ብቻ እየተጨነቀ ያለውን ሁላ ታሳቢ አድርገን በበጎ ፍቃድ ስራ ከ አርባ ሺህ በላይ ቤት ገንብተናል አስተላልፈናል እያለን ነው ስለዚህ ቆጣቢውን ደግሞ ታሳቢ ያደረገ አድሬስ ያደረጉ ናቸው እነዚህ መቶ ሺህ በላይ ቤቶች በመንግስትና ግላ አጋርነት የሚገነባው በመንግስት አስተባባሪነት የሚገነባው ሁለቱ ስፔሻሊ የቆጣቢውን ታሳቢ ያደረገ ነው ሶስተኛ ደግሞ ኢንጂነር መኮንን ቅድም ሲያነሳ የነበረው ቀደም ብለው የገቡት ቆጣቢዎችን ነው የሰጠነው ነው ቅድሚያ ስለዚህ ተዘጋጅቶ መጠበቁ ከዚህ ጋር የሚገናኝ ነው ማለት ነው። ይህንን እድልም ለማግኘት ቁጠባው አክቲቭ መሆን መቻል አለበት። በህብረት ስራ ማህበር የሚገነቡ ቤቶች እንደ ሀገር እስከ ሰላሳ አምስት ፐርሰንት የቤት ልማቱ በህብረት ስራ ማህበራት እንዲቀርብ ነው በፖሊሲ ደረጃ ያለው ለዚህም ደግሞ መንግስት የፋይናንስ አቅርቦትን አመቻችቷል። አሁን ንግድ ባንክ ከንግድ ባንክ ጋር በነበረን ስምምነት እስከ 120 ቢሊዮን ብር ሬዲ አድርጓል ማለት ነው። ስለዚህ ከመንግስት ሰራተኛው የሚጠበቀው 25 ፐርሰንቱን መቆጠብ ነው። 25 ፐርሰንት ስባል ደግሞ በእኛ ቢሮ በየጊዜው አብዴት የሚደረግ የግንባታ ወቅታዊ የግንባታ ዋጋ አለ። የህንፃው ዋጋ 25 ፐርሰንቱን ነው ማውጣት የሚጠበቅባቸው፣ መቆጠብ የሚጠበቅባቸው። ስለዚህ ይሄ ሰፊ የመንግስት ሰራተኛውን አድረስ ስለሚያደርግ ቁጠባቸውን፣ በሰፊው ቁጠባ ላይ መስራት አለባቸው።